ወይዘሮ ዝናሽ ኑሐሚንን ገና በቀላት አለው እሷ አይቅርብትለኝ እኔ መቼም ቢሆን ይቅርታ አላደርግላትም ብላ ፎክራ ነበረ። ስለዚህ አሁን ከዚህ በኋላ ኑሐሚንን ምን ልታደርጋ ትችላለች? እና ምን ልታደርጋ ትችላለች? በምንስ ልትበቀላት ትችል ይሆን? በዳግም ትበቀላት ይሆን ወይስ ምን ታደርግ ይሆን የሚለውን እና ደግሞ ኤሚን ጉዶናለች። ኤሚን እንግዲህ ኤርሚ አጥምዷታል ማለት ነው። ኤርሚ ከዚህ በፊት እሷ እሱ ዝቶባታል። ታያለሽ ምን እንደማደርግሽ ብሏት ነበረ። አሁን የዛተውን ድርጊት ሊፈጽምባት ነው ያገኛት። እሷ ግን እንደገና ተመልሶ ማለትም እሷ ስትወደው እያለ ዓይኑ እንዳልተገለጠና አፍቅራ ወዳው እያለ ደግሞ እሱ ኑሐሚን ጋር ነበረ። አሁን ላይ ግን ኑሐሚን በቃ አልፈልግም ብላ ተስፋ ስላስቆረጠችው ከእሷ ከኤሚን ጋር ለመሆን አስቧል። ግን ከኤሚን ጋር ለመሆን ያስበው ኤሚንን ወዷት፣ ኤሚንን አፍቅሯት፣ አሁን እሷ እንደምትለው ደግሞ አሁን ላይ ያኑ ተገልጦለት ምናምን ነው ወይ ስንል እንደዛ እንዳልሆነ ግልጽ ነው። ነገር ግን ኤርሚ የቀረበበት የራሱ ምክንያት አለው። ኤርሚ እንግዲህ ኑሐሚንን የቀረባት አንደኛ ነገር ገንዘብ ያስፈልገዋል። ምክንያቱም አሁን ላይ አምራን ገንዘብ እያመጣች አይደለም። ከዚህ በፊት አምራን ነበረች ስፖንሰሩ። አምራን ከናሁም ትቀበላለች፣ ናሁም ከቤተሰቦቹ፣ ከዛ እሱ ደግሞ ለአምራን፣ አምራን ለትሰጠው ነበር ማለት ነው ለኤርሚ፣ ኤርሚ ደግሞ ለነን ኑሐሚን። እንደዚህ እያለ ነበረ ሰንሰለቱ። አሁን ላይ ግን ኦልሬዲ አምራን እያገኘች አምራን ገንዘቡን ከናሆም ታገኛለች። ለነገሩ ግን ለኤርሚያስ መስጠት አትፈልግም። ከዚህ በፊትም ይኸውልህ እኔ ፖሊስ እንዳልጠራ እንዴ፣ ቆይ አንተኔ ወልጄ የረሳሁ መሰለህ እንዴ? በቃ አልሰጥም ከዚህ በኋላ እያለችው ስለነበረ ምን አሰበ? ዳይሬክትሊ ከኤሚን መቀበል ፈለገ። ለዛም ነው ኤሚንን ምን አላት ይችን እርግብ ማጥመድ አለብኝ ብሎ እንግዲህ ኤሚንን አጥምዷታል። ኤርሚያስም ተሳክቶለታል ማለት ነው፣ ዳይሬክትሊ ከኤሚን ገንዘቡን ለማግኘት እናም ደግሞ ለመበቀል ሁለቱን ማለትም ወይዘሮ ዝናሽንና እንዲሁም ደግሞ ራሷን ኤሚንን። ለምን ኑሃሜንን በጣም ሲያጣጥሏት ስለነበረ፣ ኑሃሜንን በጣም ሲጫኗት ስለነበረ፣ በጣም ትልቅ ግፍ ሲሰሩባት ነበረ። ያ አልበቃ ብሎ አሁን ላይ ወይዘሮ ዝናሽ አሁን ድረስ ማለት ነው ምን እያለች ነው ያለችው? አልለቅሽም፣ አንቺ ይቅር ብትይኝ እኔ ይቅር አልልሽም ብላለች። እንግዲህ አቶ ላይኩንም ለወይዘሮ ዝናሽ በፍጹም ይቅርታ አላደርግላትም ብሎ እምቢ ብሏል ማለት ነው። እንግዲህ አቶ ተሰማ ደግሞ አይ ራሷ ኑሐሚን ይቅር ያለቻትን አንተ ይቅራል የምትለው ለምንድን ነው እንዴ? ኑሐሚን እኮ ራሷ ይቅር ታርጋላታለች ለወይዘሮ ዝናሽ። ስለዚህ አንተ ደግሞ የሚያምርብህ ሰው ስታስታርቅ ጥሩ ስትሆን ነው እንጂ ክፉ ስትሆን ስለማያምርብህ፣ ተው ጓደኛ፣ እንደዚህ አታድርግ ብሎታል። እና እንግዲህ ቆይ ለመሆኑ ኑሐሚን እንዴት ናት ብሎ ጠይቆ ነበረ ማለት ነው። አቶ ለይኩን እንግዲህ ኑሐሚን ደህና ነች ነገር ግን ወይዘሮ ገነትና ደግሞ ኤደን ሁለቱ በፍጹም ሊያኖሯት አልቻሉም ማለት ነው። ምክንያቱም ገና አንለቃትም እያሉ ነው ያሉት። በዛ ላይ ደግሞ እነሱ ከእሷ በጣም ማለት እንደ በፊት እሷን የማሰቃየት ነገር ሳይሆን አላማቸውና እቅዳቸው በተለይ ገነትና ኤደን ማለት ነው ቤቱን በስማቸው እንዲገዛ ማለትም እንደምንም አባብላ ገነት አቶ ለይኩን የሚገዛውን ቤት በተሰማ ስም ሳይሆን በራሷ ስም እንዲደረግ ነው የኤደን ፍላጎት ወይዘሮ ገነት ደግሞ እንደ አመሻል እንዴ እንዴት ሆኖ ነው በእኔ ስም ሊያደርግ የሚችለው ባይሆን እንደ በሁለታችን ስም እሽ ካለ በሁለታችን ስም ከምንም በላይ እኔ በማንም ይሁን ስሙ ስሙ አይደለም ዋናው፣ እኔ የምፈልገው እንደ ቤቴ ተዝናነች እንደ ድሮ መኖር ነው። አሁን ያስጠላኝ ድጋሜ ድጋሜ ጎዳና እንዳልወጣ ነው ፍርሃቴ ብላለች። አቶ ወይዘሮ ገነት እውነቷን ነው። እውነት ለመናገር የጎዳና ኑሮ በጣም ከባድ ነው። እና እንግዲህ ወይዘሮ ዝናሽ አሁን ድረስ እየፎከረች ትገኛለች። በጣም የሚገርመውና የሚደንቀው ደግሞ አሁን ላይ ልጆቿ ከኤሚን ውጪ ወይዘሮ ዝናሽን የሚፈልጋት የለም። ማለትም እናት አትፈለግም ማለት አይደለም። እናት ምንም ብታጠፋ ያው እናት እናት ናት። ግን እንግዲህ ዳጊ ምን ብሏታኝ አንቺን ነብሰ በላ እናቴ ልትሆኝ አትችም። በጣም ነብሰ ነብሰበላነሽ እንዴት ህፃን ልጅን ለማስወጣት አስቢያለሽ ብሎ በጣም ተናዶባት። ከዛም ግን ያው ምንም ማድረግ አልቻለም፣ ምክንያቱም አቶ ለይኩን መጣ፣ ሽጉጣ መጣ። ብቻ ዳጊ በዚህ ጸጥ ብሏል። ግን እስቴል እንደተቀየማት ነው ማለት ነው። ወይዘሮ ዝናሽን ምን አይነት ሴት ነሽ? ምን አይነት ከይሲ ነሽ? እንዴት ልጅን እንዴ አንቺ እናት አደለሽም እንዴ ብለዋታል። እንዲሁም ደግሞ በጣም የሚያሳዝነው ነገር እናሆምም እንደዛው ነው ያላት ምክንያቱም ናሆም እንግዲህ የነገረው ሰው የለም፣ ማንም ለሱ መንገድ አይፈልግም። ነገር ግን በራፍ ላይ ተጠግቶ ነው ሲሰማ የነበረው ማለት ነው። አቶ ተሰማ ለአቶ ላይኩን በቃ ዝናሽን ይቅርታ አድርግላት፣ ወይዘሮ ዝናሽ እኳ አሁን አንተን አይነህን ልታይ አፍራ ውጭ ላይ ነው ያለችው። የሚገርም ነገር ራሷን እየወቀሰች አዝና ነው ያለችው ብሎታል ማለት ነው። እና እንግዲህ አዝናለች፣ ስለዚህ በቃ ይቅርታ አድርግላትኝ። ደግሞ ይቅር መባባል አለብን ማለት ሰው እኮ ያጠፋል ይቀርፋል ግን ይቅርበል እያለው ሆኖ ነበረ። ነገር ግን አልፈለገም ማለት ነው። ግን የሚገርመው ነገር ወይዘሮ ዝናሽ በባሏ ላይ እያሟረተች ነበረ። ወይኔ ባሌ፣ እኔ ነኝ የገደልኩ፣ እኔ ነኝ የገደልኩ። ይሄ የጸጸት ይመስላል። ነገር ግን ልክ ዶክተሯም ስትመጣ ሞተ አለ የሆነ በቃ አለ አይደል። በባሏ ላይ እያሟረተች ነበረ እውነት ለመናገር ምክንያቱ ደግሞ አሁን ቢሞት ምንም ውርደት አይወጣባትም፣ ብዙ ነገር የሚቀል መስሏታል። ግን የልጆች አባት ማለት ትልቅ ነገር ነው፣ እንደው በእውነቱ ማለት ነው። እና እንግዲህ በባሏ ላይም እያሟረተች ነበረ፣ አልተሳካላትም። አቶ ለይኩን ድኗል ማለት ነው። እንግዲህ አቶ ለይኩን እውነት ለመናገር በጣም ነው ደስ የሚለው፣ በጣም ደስ የሚል አባት ነው። በጣም የሚገርመው ነገር ማንንም ከማንም አያስበልጥም፣ ማንንም ከማንም አያሳንስም። አስቡት እንግዲህ ኑሐሚን ልጅ አደለች የጓደኛው ልጅ ናት፣ ግን እንደ ናሆም ነው የሚያት በቃ የሚያስፈልጋትን ነገር የሚያሟላ አሁን ናሆም ጋር አብራ ድርጅቱ ጋርም እንድትሰራ፣ በእርግጥ በዚህ ጉዳይ ላይ ድርጅቱ ላይ እንድትሰራ በመጀመሪያ ታስቦ የነበረው ለምንድን ነው ናሆም አምራንን እንዲረሳ ኑሐሚንን እንዲቀርብ ነው። ያ ማለት ደግሞ ኑሐሜንን ለማጋባት ነበረ። አቶ ለይኩንና አቶ ተሰማ ተነጋግረው ኑሐሜን ከናሆም ጋር አብራ ቢሮ እንድትሰራ ሊደረግ የነበረው ነገር ግን አሁን ላይ ኑሐሜን እንግዲህ የአጋጣሚ ጉዳይ ያው ነብሰ ጡር ናት። ስለዚህ እሱም ደግሞ ከኤርሚ ነው ያረገዘችው። ስለዛ የናሆም ሚስት ልትሆን አትችልምችስ። ስለዛ እኔ አሁን ላይ ግን ይቅር ይሄ ስራ ይቅርብን ባይነኝ ብሏል የኑሐሚን አባት። እንግዲህ ኑሐሚንም አባዬ በቃ የኑሮ እዚሁኛ ጋር ይቀመጡ ብላለች ኤደንና ገነትን እና አቶ ተሰማም ለምን ከጀርባ ካሉት ክላሶች አንዱ ጋር አይቀመጡም ሲሉ ነው። እንግዲህ ኑሐሚንም አይ አባዬ ያንን አከራይተን ለሆነ ለሆነ ነገር ይሆነናል፣ በእርግጥ እኔም ስራ ጀምራለሁ፣ ያው ከአቶ ለይኩን ቢሮ መስራት አይቀርም ብላ ስትነግረው እንግዲህ አቶ ለይኩንም አይ አትሰሪም እኔ ይሄ ደስ እያለኝ አይደለም ከናሆም ጋር በአትሰሪ ጥሩ ነው ብሏታ እሷም አባቴ አፈቀርኩ ስለ አፍቅሬ ዋለሁ ስላልኩ ነው አይደል አባ አሁን እኮ ተችዋለሁኝ እንደዛ እኮ አይደለም ግን ገንዘብ ለማግኘት ድርጅቱ ጋር መስራት ስላለብኝ ነው ብላለች ከሰራች እውነቱን እንናገር መቀራረባቸው አይቀሬ ነው ናሆም ደግሞ አምራንን እንግዲህ ታርቋታል ምንም እንኳን ወይዘሮ ዝናሽና አቶ ላይኩን ባይፈቅዱም ማለት ነው በጣም የሚገርመው ነገር አንዳንዴ ትልልቅ ሰዎች ያስተውላሉ፣ እኛ ደግሞ አናስተውልም። ቄል ነን በእውነት አሁን አሁም ቄል ነው የሆነው። በቃ ቄል። ምክንያቱም አምራን የቀረበችው ለገንዘብ እንደሆነ ወይዘሮ ዝናሽ እንኳን ስላወቀች ነው። ምን ስትለው ነበር? አይ እንደው ለምን ግን አይገባም ልጄ፣ ለምን አይንን አትገልጥም? እች ልጅ እኮ ገንዘብን ብላ ነው የቀረበችህ እች ልጅ እኮ ልትበላ ነው እውነት ወዳህ እኮ አይደለም እያለች ስትናገረው እሱ ደግሞ ጆሮ ዳባ ልበስ ብለዋል ማለት ነው እውነቱን ለመናገር አዎ አምራን የቀረበችው ገንዘብ ፈልጋ ነው ምንም ነው ማትወደ እሱን ምንም ነው ፍቅር የሌለባት ይህንንም እንግዲህ ለኤርሚም ተናግራለች ማለት ነው እንግዲህ ወደፊት ምን ሊፈጠር ይችላል የሚለውን ነገር ደግሞ እስ እናንተም ውድ ቤተሰቦች ምን ሊፈጠር ይችላል ብላችሁ ታስባላችሁ አሁን ላይ ግን እንግዲህ ወይዘሮ ዝናሽ በጣም ከባድ ነገር እያደረገች ነው ያለችው። ምክንያቱ ደግሞ ኑሐሚንን ህይወትሽን ሲኦል ነው የማደርገው ብላታለች። እና ኑሐሚን በነገራችን ላይ ምንም ማለት የሚጣላት አላጣችም። ሁሉም ነው የሚነሳባት። ገነት እና ሄደን በቂዋ ነበሩ። ግን ብን ወይዘሮ ዝናሽ ራሱ ተነስታባታለች። በጣም የሚገርመው ወንዶቹ ወንዶቹ እኮ በጣም ነው የሚወዷት፣ ሴቶቹ ምን እንደሆኑ ነው ግራ ነው። ይህንንም ልንገራችሁ እና አሁን አስቡት፣ አቶ ላይ ጎን በጣም እንደ ልጃቸው ነው የሚያዋት፣ እንዲሁም ደግሞ ዳጊም ይወዳታል። ኤርሚ ተውት፣ ነብሱ እስኪወጣ ነው የሞትኩ እያለ ነው። አሁን ግን እሷ አልፈልግም ስላለችው ይመስላል ኤሚንን ጋር የሚሄደው ማለት ነው። እንግዲህ ከኤሚን ደግሞ የሚፈልገው ገንዘብ እንደሆነ ግልጽ ነው። እና አሁንም በጣም ነው የሚንሰፈስፍላት ለኑሐሚን። እንደገና ደግሞ ዳጊም እንደዛው። ስለዚህ ሴቶቹን ምን ምን ሆኖ ነው? አሁን አስውት። እንግዲህ ገነት እንጀራ እናቷ ናት። እንደመጣሽ ገና በክፍል አንድ እኮም ብላለች ኑሐሚን፣ እማዬ አንቺ እንግዲህ እንደ እናቴ ትወኝልኛ ያለሽ፣ እንደገና ደግሞ እህቴ ኤደንም እንደ እህቴ ስትል ሳቁባት አይደል። አልቀረብሽም ምናምን ብለው በጣም ሳቁባ ጭራሽ ገጠር ልጅ ስለሆነች በጠላ አድርገው መርዝ ሊሰጧት ብቻ ብዙ ብዙ ነገር አሏት ማለት ነው። እና ከዛ አሁን ደግሞ ወይዘሮ ዝናሽም ከዛ ኤሚንም፣ ከዛ ደግሞ አምራንም ሁሉም ሴቶች ናቸው የሚጠሏት። ነው አሚን ወንድ ሆኖ ደግሞ የሚጠላት የለም፣ ሁሉም ናቸው የሚወዷት። ይህ በጣም የሚገርም ነገር ነው። እና እንግዲህ ወደፊት ምን ሊሆን ይችላል ስንል፣ ወይዘሮ ዝናሽ እንግዲህ ኑሐሚንን ለመበቀል አታርፍም። አቶ ላይኩን ግን አሁን ላይ አልታረቃትም እቺ ነፍሰ በላ ጋር አልኖርም እያለ ነው፣ እንግዲህ ከሆስፒታል ይወጣል ማለት ነው። ቀጣዩን እንግዲህ በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። ለአሁኑ ይህን ይመስል ነበረ። ላይክ ሰብስክራይብ እያረጋችሁ ቤተሰብ ያሉ ና ቤተሰብ ያሉ ናችሁ ቤተሰቡ ነው ማለት ነው። ሰላማችሁ ይብዛልኝ። በያላችሁበት ሰላም ከሁሉ ይበልጣልና ሰላማችሁ ብዝት ይበልልኝ። ሼር፣ ሰብስክራይብ፣ ኮሜንት እየሰጣችሁ ለምታበረታቱኝ ከልብ አመሰግናለሁ። መልካም ጊዜ።